አስመሳይ ወዳጅ ይከዳል ከደጅ፣ የግጥሜ ርዕስ ማለት ነው። አስመሳይ ወዳጅ ይከዳል ከደጅ። ስለ ሩታዬ መጥፎ ነገር ሲያወሩ ትናንት፣ ትላንት ልሙትልሽ፣ ዛሬ ግን ቀየሩ። ሩታዬ መውደድ እስከ መጨረሻ፣ እሷን የነካሰው የለውም መድረሻ። እሳቱን እንደ ውሃ ይዛ የጨበጠች ያቺ ጀግና ሴት ሩታዬ እኮ ነች። ይቺ ትንሽ ችግር መቼ ልጥላት አለማወቃችሁ፣ እሷ ነብር ናት። ባጎረስኩኝ ጀን ተነከስኩኝ ይላል ያገረሰው ባጎረስኩኝ እጄን ተነከስኩኝ ይላል ያገሬ ሰው። ትላንት የወደደ ሰው እንዴት ይወጋል ሰው? በአንድ ቀን እኮ ነው ዩቲቧን የተሰረቀው። እንደምፋል ጓቴ እዛ ኔ ነው ያወቅ ነው አሳ ጎርጓሪ ዘንዶ ያወጣል። ሩታዬ ጠላት ወዳሽን አሁን አውቀሻል። በእሷ ለቃቅማችሁ ሰብስክራይቦች ተመሸከዳችሁ፣ እናንተ ሌቦች። ትኩረት የምትሰጡ ለራሳችሁ ብቻ። በማን አድጋችሁ ነው ይሄ ሁሉ ዛቻ? በተመልካች ፊት እሷን ለመውደድ ትሞክራላችሁ ሌባ ላመሉ ዳቦ ይልሳል። ለእናንተ ይሁንላችሁ። ሩታ ስታወራ ለምን አልተሰማችሁ? በችግሯ ጊዜ ጀርባችሁን የሰጣችሁ አንቺን አትንኩብኝ አትን አትኩብኝ እኔ አልለውጥብሽም መቼም ዝም አልልሽ ያልፈተነሽ ውስጥሽ ያለን ሕመም ለብቻሽ የረታሽ ሌላው ያልገባ ከሰው ያልደረሰ ስቃይ እና ቁስል አዝረሽ ልብሽን ያራሰ እጅሽንም ያልሰጠሽ ከዛሬ ደረሽ ሁሉን ተቋቁመሽ ለነገም ያነገብሽ እውነቱን ልንገርሽ ሴት እውነቱን ልንገርሽ ጀግና ሴት አንችነሽ። ሰው ቀርቦ ቢሸሽሽ እምነትሽን ቢያጎል በፈጣሪ ተወክረሽ ነገን የምቀጢ አጨለምና ሲሉሽ ፈክተሽ የምደምቂ አስለቀስና ሲሉሽ ንቀሽ የምትስቂ በፈጣሪ ተወክለሽ ሁሉም የምደምቂ ማለፍን የምታውቂ ሁሉም በፈገግታ እውነቱን ልንገርሽ ጀግና ሴት አንቺ ነሽ። በየዋህነትሽ በደካማ ጎንሽ አራዳ ናይ ባዮች ገብተው ቢሸውዱሽ አንቺ እያመሻቸው እነሱ ቢክዱሽ ለአንቺ ትምህርት ሆኖ ለአንቺ ትምህርት ሆኖ ያለፈው ስህተትሽ፣ ዛሬ ደምቀሽ ሲያዩሽ መልሰው ሊያጠፉሽ፣ ዛሬ ደምቀው ሲያዩሽ መልሰው ሊያጠፉሽ። አንቺ ስታበሪ እንደ ሻማ ቀልጠሽ አለንልሽ ይሉሻል ዛሬም ሊሸውዱሽ። እናማ ነቃበይ ጀግና ነሽ አውቃለሁ፣ አውቀሽ ሞኝ እንደሆንሽ ተረድቻሽ አለሁ። በርታ ጠንከር በይ ሁሉን ለፈጣሪ ትተሽ ተናንሰሽ ለፈጣሪ ደምቀሽ ታበሪያለሽ ቆጥ ቁጥብ ፈጣሪን ፈሪ ጀግና ሴት አንቺ ነሽ። እርታዬን ያልፈተነሽ ውስጥሽ ያለን ህመም ለብቻሽ ረታሽ። ሌላው ያልገባ ከሰው ያልደረሰ ስቃይ እና ቁስል አዝለሽ ልብሽን ያራሰ እጅሽንም ያልሰጠሽ ከዛሬ የደረሽ ሁሉን ተቋቁመሽ ለነገም ያነገብሽ፣ እውነቱን ልንገርሽ ሴት፣ እውነቱን ልንገርሽ ጀግና ሴት አንቺ ነሽ። ሰው ቀርቦ ቢሸሽሽ እምነትሽ እምቢ ያጎል በፈጣሪ ተወክረሽ ነገን የምቀጢ አጨለምናት ሲሉሽ ፈክተሽ የምደምቂ አስለቀስናት ሲሉሽ ንቀሽ የምትስቂ። በፈጣሪ ተወክለሽ ሁሉም የምደምቂ ማለፍን የምታውቂ ሁሉም በፈገግታ እውነቱን ልንገርሽ ጀግና ሴት አንቺ ነሽ። በየዋህነትሽ በደካማ ጎንሽ አራዳ ናይ ባዮች ገብተው ቢሸውዱሽ አንቺ እያመሻቸው እነሱ ቢክዱሽ ለአንቺ ትምህርት ሆኖ ለአንቺ ትምህርት ሆኖ ያለፈው ስህተትሽ ዛሬ ደምቀሽ ሲያዩሽ መልሰው ሊያጠፉሽ፣ ዛሬ ደምቀው ሲያዩሽ መልሰው ሊያጠፉሽ፣ አንቺ ስታበሪ እንደ ሻማ ቀልጠሽ፣ አለንልሽ ይሉሻል ዛሬም ሊሸውዱሽ። እናማ ነቃ በይ ጀግና ነሽ አውቃለው አውቃለሁ አውቀሽ ሞኝ እንደሆንሽ ተረድቻሽ። አለው በርታ ጠንከር በይ ሁሉን ለፈጣሪ ትተሽ ተናንሰሽ፣ ለፈጣሪ ደምቀሽ ታበሪ ታበሪያለሽ ቆጥ ቁጥብ፣ ፈጣሪ ፈሪ ጀግና ሴት አንቺ ነሽ ሩታዬ።